እሺ በቃ አሁን በቃ በእናትህ እንተው። እኔ አልሰማሁም፣ አሁን የምትሉትን ጆሮ አልሰማሁም። አሁን ረጁን ይቅርታ ብያትና እኔ ወደ ስራዬ ልሂድ። ረጁን ይቅርታ እኔ እኮ ይው መሀል እንደምንቀር መቻው ቀን ነበር። እኔ አንቺ ክዊን ገባኛ፣ አንቺ ማልተባልሽ አሁን ሪም ስትመጣ ሰላም በላት ሲባል ሀይ ሳይላት እንዴት ነህ ሀቢብ ስትለው እንደዚህ ብቻ ወታ ምን ይሞላላታል? ሞ ለአሁን እንደነገርኩሽ ነው። ጣች ቲክቶ እንደት በስመ አብ ምን ብያለሁ። እኔ እንዴት እንደመጣች አላውቅም። መጣች አሁን ልትሄድ ነው። ይኸውላት ሸሪራ ማለት ነው። መጣች ተቀበልኳት። ሚውት ላርገው አንድ ሱ ተቀበልኳት። ራጁ አባቴ ሙት ነው የምልሽ ከዛ ልክ እንደመጣች ሀቢብን ይዛ ልክ ገብታ ሰከንድ ሳቆይ ሀቢብን አስገባችው። ከዛ ለምን አትታረቁ ማለች ከእናም ተኸጥኒ ታት መወቅፍ ሰዓብ ገባሽ? አረብኛ ገብቶሻል። ሀጤትኒ ታት መወቅፍ ሰዓብ የደ ተረዣት ለወር አነግርሽ። ከዛን ይቅር ለእግዚአብሔር መባባል ምንም ኖርማል ነው። ይቅር ለእግዚአብሔር ብዬ ካለ ወንድሜ አልኩት። ከዛን አንቺ መጣሽ፣ አንቺ ስትመጪ አሁን ነገሩን እንዴት አርጋ እንደጠነሰሰች እና ወደ አንቺ እንዳዞረች አላውቅም። እሱ አሁን ምንድን ነው አላማዋ እች ልጅ? ከእኔ ላይ ወይ የላካት ሰው አለ። እኔ ጓደኛዬ ናት እላለሁ፣ እንደው አይደለችም፣ ጠላቴ ናት። አሁን ከአንቺ ጋርና ከሪምጎልድ ጋር ልታጣላኝ ነው አላማዋ። ልብ በሉ። እኔ ግን ጸጥ አልልም፣ ለሐቄ ይከራከራለሁ። አሁን ትምጣና ፊት ለፊቱ አነግርሻለሁ። እኔ ምንም የተነፈስኩት የለም፣ ምንም ምንም ምንም አላወራሁም። አረ ችግር የለውም። አረኛ ሰላም ስትሆን እኮ ደስ ይለናል። እኔ ምንም አልሁኝም፣ አላልኩም። በቃ እኔ ለሱ ሰው ይመክረኛል። እኔ ህጻን ልጅ ነኝ እንዴ? ትልቅ ሴት እኮ ነኝ። ሰው መክሮኝ ነው እንደ መጀመሪያ

አውዝ ቢል የሚሽጣ፣ ዝም በይ። ደግሞ እሷ ጋር መጣሽ። እሷ ከእኔ የምትወደው ነገር አለ። ይሄ እንትን የአመጋገብ ስነትራቴ አነፋፍታ ሄደች ማለት ነው። ናረች እቺ አሁን ሀቢባንታ። ኦኬ ኦኬ፣ ማፊ ሙሽኪል ሀቢቢ። ሪምን ይቅርታ ጠይቃት። እሷ ሰማታ ሰላም ስትለው ብሏታል። ወጣም በአላላትም ባቢ ሙስኪል ባለ የዱባይ ፖሊስ ቁጥር ማሪ ዘጠኝ 999 999 ላይ ደውዬ መኪናችሁን አንሱ ተባለን። ከዚህ ጋር ነው ነው ያ ሰፈራችን እየታደሰ ነው። ምኑ መንገዱ ምንድን ነው ብዝዝ አላችሁ እኮ መንገዱ። ላሳየሽ። ውይህ ይሄኛው ማለት እንትናችን ነው። እዚህ ጋር አየሺው፣ ይሄኛው እየተነጠፈ ነው። እነዚህ መኪኖቹን መኪናዬንም አንሳ አሉኝ። ምን ሊያደርጉት እንደሆነ አላውቅም። አንሳ አላችኋት? አንሳ ካሉ ወይ ገና ነው። አሁን አይደለም። ይሄን ገና ያንን አስፋልት አንጥፎ ነው እዚህ ይመጣሉ። ምን አባታቸው ሊያደርጉ እንደሆነ ግን አላውቅም። ወይ ደግሞ ፋሲካ ከተመቸሽ ነው እና እንሽላቸዋ ከፓርኪንግ ውስጥ ከፓርኪንግ ውስጥ አውጪላቸዋ እንዴ። ያይ ሳብ ታኮ ምን ነው ስታየኝ፣ እኔ አንተ መኪና አስተካካይ ነኝ እንዴ? ዋርኒንግ ገና ያስወጣት። ኦኬ ነው እንዴ? ከልብሽ አለም ነው። በር ላይ ነው ፓርኪንጋችሁ? አዎ የቢልዲንግ ፓርኪንግ አለው። ፍሪ ፓርኪንግ ሀያ አምስት ብቻ ነው አንጀት። ወላሂ ሂሳብ ስሰራ ለራሴ ያወጣሁት ሀያ ስምንት ድረሃም ነው መቶ ምናምን ብር። አንቺ ነሽ ያስወጣሽኝ። አምላኬ ሆይ እንደት አጠፋሁኝ? ወይኔው! እሺዬ መርዝ ብዬሽ ነው ያልኩት፣ እራሴን ማለት ነው። ይኸውልህ አብር ይኸውልሽ ስሰራ ይኸውልህ አብር ገና በአስር ቀን ሳይሞላኝ አወጣሁ ብዬሽ ሂሳብ ስሰራ ለሽንኩርት ለድንች ያወጣሁትን ሰራሁኝ እና ከእዛ ከእሷ ጋር ያወጣሁትኝን ስሰራው ሰላሳ ድረሀም የሆነ ቦታ የገባንበት ኢንትራንስ ከፈልን የሆነ ቦታ ደግሞ የሆነ ነገር ስልኩ ላይ ነው እንጂ ማስታወሻ ላይ ፍቅረኛዬ ፋሲካ ሀያ ድረሀም ተቀብላኛል ብሎ ቢጽፍስ እኔማ ሰጠሁት። እሱ ለካ ይጽፋል። ወላሂ ደብተር አለ መኪና ውስጥ፣ ለሰ ያበደራል እያንዳንዱ ይጽፋሉ። አሁን እኮ እሱ ይገርምሻል እንዴ! ሁለት ድርሃም ስሚ፣ ሁለት ድርሃም የሳምንት ወጪ ላይ ጎሎብኝ፣ ብሰራው ብሰራው ብሰራው አልመጣልኝ። ምን አርጌ ነው ሁለት ድርሃም የጎደለብኝ አልኩኝ። ለካ ትዝ ይለኛል ትዝ ይለኛል ለካ እነሱ ጋር ሄድኩኝ ጊዜ ፓርኪንግ የቆረጥኩበት ሁለት ድርሃም ወረቀት ላይ ቼክስ አደረግ ሁለት ድርሃም አንድ ሰዓት የከፈልኩት፣ እዚያ አይልሽም። እሱ ነው እና እንደዛ ነው እልሻለሁኝ። ረጁ አልተመቸሽም ወይ? በዓል ነው። ኧረ ዞር በልልኝ። እዛው ችጋር እስከነ ችጋር በል። የሀገሩ ሂመራት ነው። እኛ እንለፋለን። አንድ ቀን ላንቀባርሽ ልጋብዝሽ። አንድ ቀን መዝገቡ ላይ መዝገቡ ላይ ያለው እኮ በጣም ለሱ አይ ቲንክ ትልቁ አሁን ሸዋርማ ገብዞ ሊሻኘኝ እኮ ነው።

አሁን እኮ ያልገባሽ ነገር እኮ ረጁ፣ ችግሩ ከኔ ሳይሆን ከዚህ ነው፣ ከጓደኛዬ ነው። እሷ ነች ሁለት ብሩ የእሷ ነው። ቁጥሩ ላክልኝ ድጋሚ እና እደውልላቸዋለሁ። ረጁ፣ የምሬን ነው የምነግርሽ። ሎኬሽን ላክልኝና፣ ላክልሽ ነገር ላክልሽ፣ ብርልኝ። ሐቢብዬ በጣም ነው ማመሰግነው። አንተ ጥሩ ሰው ነህ። አላህ ያክብርክ። በቃ አሁን ይደወልላታል። ግን ያው ጓደኛዬ ስለሆንሽ ቢያንስ ለእኔ ብዙ መስዋዕትነት ከፍለሻለች። እኔ ደግሞ የሆነ ነገር ልካስ ብዬሽ እኮ እኔ ብዙም እንትን አይደለም። አመሰግናለሁ። አንተ በነገራችን ላይ እዚህ ሀገር ሲገባ ከዘጠኝ ዓመት በፊት ያበደረውን ሁላ ላ ጽፏል። ወረቀቱ ላይ አለ። እስካሁን የጋበዘሽንም ከሆነ ይጽፈዋል። እስከ ዛሬ እኮ እንደዚህ ሉዘር የሆንሽው እኮ ባለመጻፍሽ። ሉዘር ምንድን ነው ውዴ? ሉዘር አጥፊ። ኖ እኔ አጥፊ አይደለሁም። በነገራችን ላይ ሉዘር አይመለስም። እኔ ቁጠባ አልወድም። እኔ መንገብገብ አልወድም። በተለይ የሚበላ ነገር ሰው ጋብዤ ልጽፍ? በኢየሱስም ሰው በድሬ ራሱ አልጽፍም። እኔ ከመለሱ ግን ፈጣሪ መልኩ ይመልሳሉ፣ ካልመለሱም አይዶንኪ እኔ በጥፎ አገኘዋለሁ ብዬ ነው ማስበው። ግን እኔ ሰው ጋር ምን ብዬ አረ፣ እኔ አልጽፍም፣ ጽፌም አላውቅም። መጽሐፍ እኮ ታዲያ መናደዶ መጽሐፍ እኮ ምን ችግር አለው? የሰው ልጅ ያወጣውን ወጪ ቢያሪ ሰው ለምን ይጽፋል? አሁን ለምሳሌ አሪፍ እኮ ነው የምርግ ነ ጽፋለ ወ ብለ

መዝግብ የሚበለው ደግሞ ይኸውልሽ፣ አሁን ልንገርሽ መሆኔ ረጁ አንቺ ስላልገባሽ ነው ተረጂ። ጃንዋሪ ላይ የገዛሁት ጨው ማርች ላይ አለቀ ሰባት ባለፈው ዲሴምበር ላይ ከዲሴምበር ከንትን ማለት ነው፣ ሰባተኛ ወር ከሰባተኛ ወር እስከ ዲሴምበር ደግሞ አምስት መቶ ማንኪያ ነው የወጣው አንዱ ጨው ማለት ነው። ከዛ አሁን ማርች ላይ በሶስት ወሩ ሰባት መቶ ምናምን ማንኪያ አወጣብኝ። አየሽው ብክነቴ

እና ይጨምቃትና ያወጣታል። ወይታ ጊዜ ደጋሚ ከታትና ይጨምቃትና ያወጣታል። በሳምንቷ ነው እንደው አንቺ እድለኛ ማግኘት ይችላል። አንተ ሀቢብ እንደውም እኮ አንተ መሆን የነበረብን ሪል ሪል ስንተሳሰብ ሬሳ እንደማጠብ መጠን ለራስ ምንም ለምታወጣው ነገር ኬርለስ ነው መሆን ያለብህ። ምክንያቱም የሞተ ሰው እያየህ በየጊዜው ጊዜው እያጠብክ ዱኒያ ለምን አባቴ ነው ምናምን ብለህ እኮ እያንዳንዱን ሂሳብን ከመጽሐፍ ማውጣት ነው ምናምን እንደዛ ማለት የለብሽም። ገና ለገና ሬሳ እንትን ስለምልህ ወይ ይኸውልሽ ምን አለ አሁን ከዚህ በፊት እዚህ ዳህል አደለም ያኛው ሳሎና የህንድ ሳሎና ሰራሁልሽና፣ ግማሽ ኪሎ ሺህ ዓመት አይኖርም ብዬ የበሬ ስጋ ግማሽ ኪሎ ገዛው። ከዛ ተለቅ ተለቅ አድርጌ አስራ አንድ ቦታ ስጋውን ከተፍኩትኝና ሳሎና ሰራው። ከዛ እራት አንድ በለሆኝና አስር ፍሬ ስጋ ቀረኝ። ከዛ ስሰራው በጣም ይጣፍጣል፣ ምግብ ይጣፍጣል። በጣም ብዙ ገንዘብ ሊያስወጣኝ ነው ስጋውን አወጣሁትኝና ተልጁ ውስጥ ከተትኩትኝ። መረቋን በኩቡስ አላሁ አክበር፣ እንዴት እንደሚጥም አልኩሽ፣ እንዴት እንደሚጥም ከዛ ድጋሚ ሳሎና ሲያምረኝ ሳሎና ሲያምረኝ ድጋሚ

ሌላ ጥብ ራሱ ሳህን ሞልቶ ነው። ሲያውቆ ነው አውቆ ነው ተሰማልኝ ብሎ ነው ረፍ እንዲ ውሸቱ ነው። ይሄ ላይፍ አይደለም እንዴ? አረ አውቆ ነው። ሲጀመር ሩዝ ቤቱ ራሱ ያለ በኩምታ ነው የሚያውቀው። አውቆ ነው የሚተረተረው። አውቀ ነው አቢ ብር ላይ። አዎ ገብጋባ ነው። ብር ላይ በጣም ገብጋባ ነው። ግን እንትኑን አውቆ ነው። ለምን ስምንታ ነ እናቴ ልጅ እኔ ነው

አንቺ በቀን ባለፈው ተገናኝተን አስራ ስምንት ብር እንዳላወጣውብሽ አስራ ስምንት ድርሃም እኮ ነው ያወጣውልሽ። እኔ እኮ የሳምንት ወጪ እኮ ነው እንዲያውጡትልሽ እንትንት ያለሽ ኬክ አማረኝ ስትይ ኬክ ስገዛልሽ፣ አስራ ስምንት ድርሃም እናቴ! ሶስት መኪና እኮ ነው አስራ ስምንት ድርሃም፣ አምስት አምስት ድርሃም ቢውሉልኝ ላይ ማጥባቸው። ገብጋባ ነው ትያለሽ፣ ረጁ አላህን አትፈራም? አንድ መኪና አምስት ብር ነው እንዳትለኛ ቤት ቢውልዲንግ ላይ እኛ ይሄ ፓርኪንግ አሁን ያረፍኩበት ጋር እዛ ጋ የቆሙ ስለሚያውቁኝ መኪና ታጥባለች ሲሉ አወራቸዋለሁ። አምስት ብር ይሰጡኛል። አምስት ደቂቃ ሆነው ውጭውን ብቻ በውሃ ከዛ ሽንኩርት ገዥበታለች። አምስት ድርሃም እኮ ሁለት ኪሎ ሽንኩርት ይገዛል። እኛ ሰፈር እንዳለ ሽንኩርትና ቲማቲም ነው ቆረኝቱ፣ አሳሳቢው ነገር እሱ ነው። ሽንኩርት ይዘወይ በጣም ውድ ነው።

ተመስገን ጌታዬ እንኳን ተገላገልኩት። ይህን ሰውዬ ትንሽ እንኳን አይጸጽተኝም። ለምን ተለያየው ትልጊ? ለምን አይጸጽተኝም? ይህ ገብጋባ የጋበዘኝን ሁላ ነው ሂሳብ የሚሰራው። ለካ እስከዛሬ ግን ምን ምን ጋብዞች ጋብዙኛ ግን ደስ ከሚለው አየሽ፣ ስለወርቁ እንደውም አላወራም። ሰ አላወራ ቢያወራ ኑሮ አባቴም፣ እኔ አሁን በዲሊቨሪ ይመለክለት አሁን አንገቴ ላይ ምንም አላለም። እሱም ይሄንንም አይ ቲንክ እየቀለደ ነው። የብድሩ ቃሉ አይደለም። እኔ ራቃለ ይጽፎኛል እህቱ አጠገብ አይደለ እንዴ ያየሁት የእህቱንም ጽፏታል፣ ወረቀት ላይ ይጽፋል። ሀቢብቲ ቀልድ አያውቅም። የበድሩን እውነቱን ነው። የቴሽ ዱሻል ያልሽኝ፣ የት ወሰደኝ? አንድ ቀን ባህር ወሰደኝ። ባህርማ ሁለት ቀን ሶስት ቀን አንድ ቀን ከሲስተር ጋር አንድ ባህር ወጪ ስለሌሉ ይሆን እንዴ? በነፃ ነው። ክፍያ ስለሌሉ ይሆን እንዴ? የሆነ ባህር ግን የሄድንበት በባለፈው ክፍያ አለው ሰላሳ ድርሃም ከፍሎ ነው እየገባ ነው እ በባለፈው ነው ሲጀመር ከቤት መች እንወጣለን? እና እናሱ ስንገናኝ ስናወራረ እንዴት ሰዓቱ ወዲያው የሚያልቀው። እንኳን ሬስቶራንት ምናምን ልንሄድ ሄደና እናቅም ሀቢት አንድ ጊዜ ካልዲስ ቡና ጋብዞኛል። ከዛኔት ጋበዘኝ ነው ዴራ ነው ምናምን የሆነ ጊዜ ሻርማ ይበ ከጾም በፊት ሻርማ ጋብዞኛል፣ ኬክ ጋብዞኛል። አራሳ የሀበሻ ምግብ እንጀራ ምናምንስ ኖ ሀበሻ ቤት ሄደን አናቅ፣ ሄደን አናቅ። ሲጀምር ቤት እኮ ምግብ እኔ ጋር ከመጣ ማሬ እንደመጣ ቀጥታ